በመስቀል ላይ በተሰቀለ ጊዜ ዳችንን የከፈለ ቸሩ መድኃን ያለም ብሩክ ኢየሱስ የወደደን ያከበረን ሁላችሁ እንደምንቆያችሁ ስሙ ለዘላለም ከሰማይ አባቱ ከአብና ሕያው ከሚሆን መንፈሱ ጋር የተወደደና ተመሰገነ ይሁን። የእግዚአብሔር ልጆች በዚህ ቻነል ውስጥ ቤተሰብ ሆናችሁ እንደምትሰሙ ተስፋ አለኝ። እርግጥ ብዙ ሰዎች ቤተሰብ ሳይሆኑ ይሰማሉ። እንኳን ሰማችሁን። ግን ቤተሰብ ሆናችሁ ብትሰሙን በጣም ደስ ይለናል። እናንተም ብዙ የቃል በረከት ታገኛላችሁ፣ ትመረቁን አላችሁ። እኛም የእናንተ መገኘት ያደምቀናል። ክብር ይብዛላችሁ፣ ቤተሰቦቻችን ሆናችሁ ለፉ። እግዚአብሔር እናንተን ዘራችሁን ይባርክ። ዛሬ የምንማረው በሰብቃዊ ኤርምያስ ምዕራፍ ሶስት ቁጥር ሀምሳ ሶስት ላይ የጻፈውን ነብዩ ኤርሚያስ በንባበ ልቅሶ ሆኖ የጻፈውን የሚያጽናና ቃል ነው። ህይወታችንን የምንፈልገው በዚህ ቃል ውስጥ ነው። ይሄ ሰው ይሄን መዝሙር ሲደርስ ሲጽፍ እስራኤል ክፉ ትንቢት የተናገረ ክፉ ነቢይ በጎ ማይናገር ነቢይ በማለት ከንጉሱ ጀምሮ እስከ ሐሰተኛ ነቢያትና ሕዝቡ ድረስ አምጸው ተነስተውበት ነበርና ብዙ እንግልት ያደርሱበት ነበር። እንዲሞትም ከማስራብና ጥልቅ ጉድጓድ ውስጥ የሽንት ቤት የቆሻሻ መጣ ጉድጓድ ውስጥ ከመጣል ድረስ ደርሰው ነበር። በነፍሱ ጨክነው ይህን ሲያደርጉ ኢትዮጵያዊው አቤሜሌክ ገመድ ወስዶ ገመድ ልኮ ከጉድጓድ አውጥቶ አትርፎት ብድራትን ከእግዚአብሔር ዘንድ የተቀበለበት ሰው ነው። ኤርሚያስ እስራኤል የእግዚአብሔር ነቢያት ጉድጓድ ስትጥል፣ ኢትዮጵያ ግን ለእግዚአብሔር ነቢያት ገመድ ልካ ከጉድጓድ ታውጣ እንደነበረ የተጻፈበት የመጽሐፍ ቅዱስ ክፍል አለ። እንግዲህ ኤርሚያስ ያንን ሁሉ ከባድ የሰውቃና የሐዘን ጊዜ በእግዚአብሔር ላይ ተብሳ በማድረግ እንዳሳለፈ የሚናገርበት ምዕራፍ ነው ይሄ ምዕራፍ ቁጥር ሀምሳ ላይ እግዚአብሔር ከሰማይ ሲጎበኘኝ እስኪመለከት ድረስ አይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች የኤርሚያስ እንባ የሚቆመው እግዚአብሔር ሲጎበኘው ብቻ ነው ይሄ ከባድ ተማጽኖ ነው የእግዚአብሔር ፊት እንዲመለስለት የሚያደርግ ተማጽኖ ነው አንተ ካላየኝ በስተቀር ማልቀሴን አላቆምም ነው የሚለው ኤርሚያስ ያለቅስ የነበረው በሁለት ዋና ዋና ጉዳዮች ነው። ህዝቡ የእግዚአብሔርን ድምፅ በሱ አፍ የሚነገረውን መንፈስ ቅዱስ የሚናገረውን ድምፅ ከመስማት ይልቅ የሐሰተኛ ነቢያትን ትንቢት እየሰማ ለምርኮ መዘጋጀቱ ያሳዝነው ነበር። የኤርሚያስን ትንቢት ሰምተው ቢሆን እስራኤል በባቢሎን አይማረኩም ነበር። ነገር ግን አትማረኩም፣ አትሸነፉም የሚሉ ሐሰተኛ ነቢያትን ተከትለው ሀገራቸውን ለምርኮ መቅደሳቸውን ለሳት ሊሰጡ መሆኑን እያሰበ ያለቅስ ነበር። ሁለተኛው የለቅሶ ምክንያት በእሱ ላይ ይደርስ የነበረው አካላዊ ጥቃት፣ ስነልቦና ጥቃት ነበር። እሱ እንደ ሰው መኖር ይችላል፣ ማግባት መውለድ ይችላል፣ ማረስ መነገድ ይችላል። ግን የእግዚአብሔር ዕጣ ወድቆበት ነብይ ሆኖ ከልጅነቱ የተቀባ ነው። የእግዚአብሔርን ድምፅ እንዲናገር የተወሰነለት ሰው ነው። በዚያ ምክንያት ከባድ ቅጣት ይቀበል ነበር እና ይሄ እንዲያለቅስና ምቾት የሌለው ኑሮ እንዲኖር አድርጎት ነበር። ስለዚህም ነው እግዚአብሔር ከሰማይ ሲጎበኛው እስኪመለከተው ድረስ አይኑ ዝም ሳትል ሳታቋርጥ እንደምታፈስ የዘመረው። ቁጥር 51 ላይ ስለ ከተማ ቆንጃጌት ሁሉ አይኔ ነፍሴን አሳዘነች። በከንቱ ነገር ጠላቶች የሆኑኝ እንደ ውፍ ማደንን አደኑኝ። ቅድም እንዳነው ነው ምክንያቱ፣ የከተማይቱ ሰዎች መጥፋታቸው አንደኛው ሀዘኑ፣ ሁለተኛ በሱ ላይ በግፍ መነሳታቸው። አንዳንዴ ከንቱ በከምቱ ነገር ረብ በሌለው ነገር ጠላት የሚሆኑብን ሰዎች አናጣ። ራሳቸው ለምን ጠላት እንደሆኑ እንኳን በማናቀውበት ሁኔታ ግራ የሚያጋቡ ጠላቶች አሉ። ለምን ጠላቶች እንደሆኑ እንኳን አይገባንም፣ ለምን እንደሚጠሉን አይገባንም። ግን ሕይወታችንን ረፍት የሚነሱ የሚያስጉ ስራዎችን የሚሰሩ ወጥመድ የሚያጠምዱብን ሰዎች አሉ። እንደ ነገር ሲያጋጥመን ከኤርሚያስ የህይወት መንገድ የምንማረው ነገር አለ ኤርሚያስ በከንቱ ነገር ጠላቶች የሆኑ ሰዎች ወፍ እንደምትታደን ያድኑት ነበር። የሚጠፋበትን፣ የሚቀበርበትን፣ የሚወድቅበትን፣ የሚሞትበትን መንገድ ምክንያት ይፈልጉ ነበር። ከንግግሩ ጀምሮ ከነ ድርጊቱ ከነውሎ አዳሩ ይሰልሉት፣ ያጠኑት ነበር። ህይወቴን ቁጥር 53 በጉድጓድ አጠፉ፣ በላይም ድንጋይ ጣሉ። ጉድጓዱ ውስጥ ከተው ሽንት ቤት ጉድጓዱ ውስጥ ከተው ይሞት ተሰቃይቶ ይሙት፣ ተረቦ ይሙት፣ ቁጫጮች፣ ጉንዳኖች ይብሉት ብለው ጨክ ነው ጉድጓድ ውስጥ ለውት ነበር። ተዉ፣ ንስሐ ግቡ፣ እግዚአብሔር ለመልኮ ሊሰጣችሁ ነው፣ ሊሰጠን ነው፣ ተዘጋጁ፣ ራሳችሁን አዘጋጁ፣ ለእግዚአብሔር ራሳችሁን አዋዱ በማለቱ ምክንያት ክፉ ትንቢት ተናጋሪ ብለው ጨክ ነው ጉድጓድ ውስጥ ወርውረው ድንጋይ መልሰውበት ነበር። ድንጋይ ሲመልሱ ድምፁ አይሰማም፣ ጩኸቱም አይታወቅም። እንዲሁ እንደ ጩኸ የማወጣው ሳይኖር ይሞት ነበር። እግዚአብሔር ኢትዮጵያዊ አብሜሌክ ልኮ ባያወጣው ኖሮ ጉድጓድ ውስጥ እዛው ደርቆ ይቀር ነበር። ይሄ ግን ምክንያቱ እግዚአብሔርን በመውደዱና የእግዚአብሔርን ቃል በማዳመጡ ሰው ከሚለው ከሚናገረው መስሎ ከማደር ይልቅ እግዚአብሔር ያለውን ፈቃዱን፣ ሀሳቡን ሰምቶ ማደር ይበልጣል ብሎ በማሰቡ ነው። እና ምን አለ፣ ድምፅ የሰማ አቤቱ በጠለቀ ጉድጓድ ውስጥ ሆኜ ስምን ጠራሁ አለ። በዛ ጉድጓድ ውስጥ ሆኑ ኤርሚያስ አስቀያሚውን አስቀያሚውን ቅጣት ተቀብሎ በሽንት ቤት ጉድጓድ ውስጥ ወድቆ ምንድን ነው አንድ ሰው፣ እናንተ ምንድን ነው የምትሉት? እንደ ነገር ናቸው። ምን አይነት የእግዚአብሔር ቅዱሳን የእግዚአብሔር አገልጋዮች ምን አይነት ዘግናኝ የህይወት መከራን ተቀብለው እንዳለፉ ተመልከቱ። እዛ ጉድጓድ ውስጥ ወኘ ግን አለ ስምህን ጠራሁኝ። መቼም ጉድጓድ ወድቆ የማይበሰብስ ጉድጓድ ወድቆ ክብሩ ዝቅ የማይል አምላክ ደግሞ አለው። ማደፍ መጉደፍ የማያስጸይፈው የሰው ልጅ መቆሸሽ የማያስጸይፈው አምላክ ደግሞ አለ የሚያገለግለው ጉድጓድ ውስጥ ጥልቅ ጉድጓድ ውስጥ ሆኜ ስምህን ጠራው። ስለዚህ ጥልቅ ጉድጓድ ውስጥ የገባን ሰዎች ጥልቅ ጥልቅ ጥልቅ በህይወታችን ውስጥ ጥልቅ የሚባለው ጉድጓድ ውስጥ የገባን ሰዎች እንደ ኤርሚያስ ስሙን መጥራት ስሙን መጥራት ኢየሱስ የተባለ ስሙን የአብን ስም የመንፈስ ቅዱስን ስም መጥራት የአንዱ ሕያው እግዚአብሔር ስም መጥራት ያዳኙን የታዳጊውን ስም መጥራት ይገባል። አምኖ መጥራት አምኖ መጥራት። ማንም ሰው ስሙ ሲጠራ አቤት ይላል። ስሙ ተደጋግሞ ሲጠራ በጥንካሬ አቤት ይላል። እግዚአብሔርም ስሙን ታምነው ለሚጠሩት፣ ደጋግሞ ለሚጠሩት አቤት ባይ ነው። ስለዚህም አባቶቻችን አቤቱ ብለው ስም ቀጥለውለ አቤት ባይ ማለት ነው። እግዚአብሔር ልጆች፣ ከጥልቅ ጉድጓድ ውስጥ ሆኜ ስምን ጠራ፣ ድምፄን ሰማ፣ ጆሮንም ከልመናዬ አልመለስክም። እግዚአብሔር ድምፅን ይሰማል። የተጠቁትን፣ የተገፉትን፣ የስዱዳንን፣ የሐዘንተኞችን ድምፅ ይሰማል። ዛሬ በየቤቱ ከጣራው በታች ስንት ሰዎች እንደሚያዝኑ እግዚአብሔርና ያ ቤት ነው የሚያውቀው። ስንቶቻችሁ እንደምታለቅሱ ስንቶቻችሁ ድብቅ ሐዘን፣ ድብቅ ለቅሶ፣ ድብቅ እንባ እንዳላችሁ እግዚአብሔር ያውቃል። ዛሬ ለእናንተ ነው ይሄ መልእክት። ከጥልቅ ሆናችሁ ስሙን ጥሩ፣ ከጥልቅ ሆናችሁ ስሙን ጥሩ። እንዳትመረሩ፣ ክፉ ቃል እንዳታወጡ፣ የማይጠበቅባችሁን ነገር እንዳታደርጉ፣ የሚመጥነንን ብቻ ማድረግ የእኛ መመጠን እግዚአብሔርን ታምኖ መጠበቅ ነው። አምናችሁ ጥሩት። ጉርጓድ ውስጥ ሆናችሁ ጥሩት። ጉርጓድ ውስጥ ሆኜ እንዴት ጸልይ ትለኛል? እንዲህ አይነት ችግር ውስጥ ገብቼ እንዴት ጸልይ ትለኛል? እንደ እዮ የሚሰድበው ሞት በለኝ የሚሉ አይጠፉም። ይግረማችሁ አንድ ነገር ልንገራችሁ፣ ስለ እስጢፋኖስ። እስጢፋኖስ በድንጋይ እየተደበደበ የሀገር ሰው ድንጋይ እየወረወረበት ሊጸልይ ተንበረከከ ይላል። ቆሜማ ተጋድሜማ አልጸልይም ተንበርክኬ ሊጸልይ ብሎ ተንበረከከ። ድንጋይ እየተቀጠቀጠ ለመንበርከክ በእግዚአብሔር ፊት በስርዓት ለመጸለይ ይጠነቀቅ ነበር። እየሞተ እንዴት በዚህ ሁኔታ ሆኝ ይጸልይ ትሉኛላችሁ የምትሉኝ ሰዎች፣ ሰው ድንጋይ እየወረደበት ይንበረከካል። ግዴላችሁን፣ በህይወታችን እንዳንቀልን፣ ግድ ግዴላችሁ። የእኛ ጉዳይ በእግዚአብሔር እጅ ስለሆነ አትድከቡ። ከሌላ ከየትኛው ምንጭ የህይወት መፍትሄ አይመነጭልን። ኤርሚያስ የገባው ሄ ነው፣ ጥልቅ ጉድጓድ ውስጥ ሆኜ ድምፅህን ስምህን ጠራው ሰማኸኛል። እግዚአብሔር ይሰማል። እግዚአብሔር ፊትን አይቶ አይደለም የሚሰማው፣ ልብስን አይቶ አይደለም፣ ወርቅን አይቶ አይደለም የሚሰማው፣ የተኛበትን ቤት ስፋት አይቶ አይደለም የሚሰማው። እግዚአብሔር የሚሰማው ልጁ ስለሆንሽ፣ ልጁ ስለሆንክ አባት ስለሆነ ደግ ሰሚ ስለሆነ የተቀጠቀጠ ሸንበቆ የማይሰብር የበራ ጧፍ የማያጠፋ የዋህ ኢየሱስ ክርስቶስ የሚሰማን እንዲሁ ነው። እንዲሁ እንዲሁ እንዲሁ ድምፅን ሰማ። ጆሮዬንም ከልመናዬ አልመለስም። በጠራሁም ቀን ቀርበህ አትፍራ። አልገ ጉድጓድ ውስጥ ሆኖ አትፍራ የእግዚአብሔር የመጀመሪያ መልእክት ብዙ ጊዜ በተጨነቅን ጊዜ በተለያየ መንገድ አትፍራ የሚል ድምፅ ነው የሚልክልን። ይገርማችኋል። እኔ በግሌ ብዙ የሚያስገርሙ የሚያስተነግጡ ግራ የሚያጋቡ ጊዜያቶችን ስጋፈጥ የሚመጣልኝ መልእክት በተለያየ መንገድ አትፍራ የሚል ነው። እግዚአብሔር ብዙ ጊዜ እኔን የሚናገር የመኪና ውስጥ በሚቀመጡ ጥቅሶች ነው። መኪና ላይ በሚለጠፉ እኔን የሚመለከቱ ጥቅሶችን የተሸከመ መኪና ፊት ለፊት ያመጣል። አትፍራ ጋሻህ ነኝ። ግን አንዳንዴ ካለንበት ሁኔታ አንጻር እውነት አይመስልም። ያ ተስፋ እውነት አይመስልም። ሰው እንጂ እግዚአብሔር የሚናገራቸው አይመስላችሁም? ሰው ሲናገር አይታመንም እኮ አለ፣ አንዳንዴ። ግን እግዚአብሔር ሲናገር ይታመናል። አትፍራ አልከኝ፣ አለው ኤርሚያስ። አትፍራ አልከኝ፣ ቀረብከኝ። ሰው ጉድጓድ ጣለኝ፣ አንተ ግን ቀረብከኝ። ስሙ ስሙ ስሙ እግዚአብሔር ልጆች ጉድጓድ ወድቃችሁ ያላችሁ ስሙ። እግዚአብሔር ለእናንተ ቀርብ ነው። ሰው ነው የተዋችሁ፣ ሰው ነው የግድላችሁ፣ ሰው ነው የወረወራችሁ፣ ሰው ነው የሸጣችሁ፣ ሰው ነው የከዳችሁ። እግዚአብሔር ግን ለእናንተ ቀርብ ነው። ይህን ሆቁ። ስለ ነፍሴም ተሟገት ሃምሳ ስምንት ጌታዬ፣ ስለ ነፍሴም ተሟገት ህይወቴን ተገዛሃልኝ ተቤሽክ ተገዛሃልኝ ከገዛኝ ከሞት እጅ ገዝተህ ፈልቀቅህ ወጣኸኝ። ስለ ነፍሴም ተሟገጥክላት ሞቼላት አለዋልክ ተዋታልክ። የአጋንንትን ሰራዊት የአጋንንትን አገልጋዮች ኃይለኛ፣ ጨካኝ ሰዎች እጃቸው ላይ ነበር ወሰድከው። ይህን ጉዳይ ከእጃቸው ነጠከኝ። ገዛኝ፣ ገዛኸኝ። ጭንቀቴን አይተኸዋልን፣ አፈረድክልኝ። በቀላቸውን ሁሉ በእኔ ላይ ያለውን ሀሳባቸውን ሁሉ አየህ። ጉድጓድ የገተቱን ሰዎች ክፉ ሀሳባቸውን መረመረ እግዚአብሔር። በቀላቸውንም ብርታታየ፣ ስድባቸውንም ሀሳባቸውንም አየህ። ቀኑን ሙሉ ከንፈራቸው እንዴት አድርጎ በሱ ላይ እንደተነሳ አየህ። መቀመጣቸውን መነሳታቸውን ተመለከተ። መሳለቂያ አርገውት እንደነበረ ማየ አቤቱ፣ እንደ እጃቸው ስራ ፍዳቸውን ትከፍላቸዋል። የሚያስጨንቁን ሁሉ ፍዳቸውን የሚቀበሉበት ቀን ይመጣል። እኛ ግን ብድር ከፋያ እንዳንሆን፣ እኛውን መልስ እንዳንል፣ እኛውን እንበቀል እንዳንል፣ በቀል እግዚአብሔር ነው። እግዚአብሔር በደንብ ነው የሚበቀለው፣ እንዳይረሳ አርጎ እንዳይረሳ አርጎ ነው የሚበቀለው። ጠላት እግዚአብሔር ሲበቀል ይሻላል። እኛ ስንበቀል እስር ቤት እንገባለን፣ ወንጀልኞች እንባላለን። ለዚህ ከሆኑ ጌታ በቀል የእኔ ነው ማንም ማንንም አይበቀል ብሎ ያስተማረን የማስተነቀል። ለዚህ ነው እሱ ሲበቀል እሱ እንዲፈድ ስንተውለት በተሻለ ይሰራል። እነዚህ ሰዎች ከሰማይ በታች የሚጠፉ በእግዚአብሔር ቁጣ የሚነዱ ይሆናሉ ይላልና። ጉድጓድ ውስጥ የገባችሁ በእግዚአብሔር ፍትህ የምትታመኑ በስሙ የምትታመኑ በጽርቁ የምትታመኑ ብሩካን እግዚአብሔር ልጆች በዚህ ቃል ተጽናኑ። ብሩክ ቃል ነው እግዚአብሔር የሰጠን የሰማኑን በልቦናችን ይጻፈን። መንፈስ ቅዱስ ሲባርካችሁ ልባችን ብሩህ ያርግ። ኢየሱስ ክርስቶስ ጸጋ ከሁላችን ጋር የሆነነታችን ሜታችን ረሌት መለከት የመላት ጥበቃ አብሮን ሆን። ኮሜንት ሳታረጉ ላይክ ሳታረጉ አትውጡ። ይህን በማድረጋችሁ በጣም እያገዛችሁ ነው። ፊት ለፊት እንዲቀመጥ ትምህርቱ እያደረገልን ነው እግዚአብሔር እናንተ